እንዳጠፋ ተሰምቶኛል አይደል? በዛ ሰዓት ስራ ላረኩትም በጣም ይቅርታ ልትለኝ ይገባል። ምክንያቱም እናንተ ጓደኛ አለ፣ ከወደድካት መመለስ ቀላል ነው። ከዛ በኋላ እና ለእሱ ነገር ዛሬ ይቅርታ ልንልሽ የምፈልጋለሁ። ማለት የጠራሁበት ምክንያት ከእሱ ጋር ማስታረቆቹ አይደለም። ሄሉ፣ ይቅርታ ተቀበል፣ ይቅርታ አድርጊ፣ ችግር የለም። ከዚህ በኋላ ግን ምንም ቢመጣ ደግሜ ስብ ውስጥ አልገኝም። በቃ ጨርሰናል። ባገኘው በሚል ነው እንደዚህ አይነት ዋሽቼ ምናም ግን እሱን እንኳን አልተረዳኝም። ምንም ነገር ሊረዳኝ አልቻለም። እና ለማንኛውም ጨርሻለሁ። እናንተን አመሰግናለሁ። አንቺንም ይቅርታሽን ተቀብያለሁ። ከዚህ በኋላ ግን አጠገብ አልደርስም። አጠገብ አትድረስ። ጨርሻለሁ። ቤተሰባችሁ እንደጠራኝም አይደለም የሄድኩትኝ። በጣም ብዙ ለምኖኛል እና ለመናገር ግን እንደዚህ እንደዚህ ብሎ ለመናገር ያኔ ሰዓቱ ስላልነበረን እና እኔም ደግሞ ያው ታውቃላችሁ ፍቅሩ አልቆረጠልኝም ነበር። ብቻ ከጀርበው ክፋት አይኖረው እንጂ የምንም ነገር ችግር ይለፋ። ሜቢ እስከ ዛሬ ይቅርታ ስላልጠየቅኩ ለዛ ነገር ለተፈጠረው ነገር መስሎህም ከሆነ እጅግ በጣም አድርጌ በቪዲዮ ፊት ይቅርታ ጠይቀሃለሁ። ይህንን ነገር የማደርገው በቃ ለሰላም ስል ለሄለን ስል ለእናንተ ደስታ ስል ነው። ምንም ነገር እንዳልተፈጠረ በቃ ለእስከ ዛሬም ለተደራረግ ነው። ግን ነገሮች በቃ ከወገብ ጎንበስ ብዬ ከፈለክ ይቅርታ እልሃለሁ ምንም ነገር አልተፈጠረም። እንድታውቅ የምፈልገው ነገር እሷም ለዛ ነው ይቅርታ ያልጠየቀችህ ሄለን ማለት ነው፣ ምክንያቱም ምንም ነገር ስላልተፈጠረ። አንዳንዴ እኔ አሁን ሰላም ለማድረግ ብዬ ነው እንጂ አሁን እዛ ጋር እንዳደረግኩት አይነት ነገር ነው ይቅርታ እየጠይቀሉት፣ ግን እሺ፣ አላደረግኩትም፣ ግን አድርጌው መስሎ ከሆነ አሁንም እጅግ በጣም ይቅርታ ለእያንዳንዱ ለተፈጠረው ነገር። ምንም ሄለን እዛ ጋር የለችበትም። ሲቀጥል አንተ ያለፈ ነገሮችን ምናምን እንትን ትላለህ። ትላንትም እንዳልኩ ያለፈ ነገር በማንሳት ከሆነ እኛም እናነሳለን። እሱም ባናነሳ ዛሬም እዚህ ጋር ነገም ስህተት ሊፈጠር ይችላል እኮ፣ ከሌለም ጋር ልትጣሉ ትችላላችሁ። አይደለም በይቅርታ ካለፍ ነው አለፍ ነው ነው በዛ በተጋጫችሁበት ርእስ ነው እንጂ መነጋገር አለባችሁ። ስላለፈ ነገር እንትን ብላችሁ አይደለም። ያ ከአርባ ምንጭ ጀምረኝ የተጋጨቅጥንበት የልጣ ነገር ነው አሁንም ዛሬ የሚሆን ነገ ምንም አልተፈጠረም። ብዙ ጊዜ ከህይወት እንደውጣ ትፈልጋለህ። ቪዲዮ ላይ የሚያዩ ሰዎችም እኔ አሁን ብዙ የማነብ ሰው አይደለሁም፣ ግን አልፎ አልፎ ሳነብ በቃ ከህይወታቸው ውጣ እነሱ ደስተኛ የሆኑ ምናምን የምትሉ ሰዎች አላችሁ። በቃ ፍላጎትህ ከሆነ እናንተ ሰላም አውርዱ እንጂ እኔ ከህይወት ለመውጣት ቃል እገባለሁ። ብራዘር ያለው ነገሬ ነው። በእኔ በኩል ያለው ክሊር አድርግ ያለው ብ ታየጠየቁ ነው። እኔ ሰላም እንድትፈጥሩ ነው። ምክንያቱም በቀላሉ ሁሉ ነገር ለሱ ቃሉታል እያስመሰለ ነው፣ እያስመሰለ አደለም። እና ስማኝ የራስህን ህይወት በቃ ኑር፣ የፈለግከው እሱን አደ እኔ እንደሆነ ማለት ነው። በቃ እኔ አሁን ላይ ደስተኛ ነኝ። አልፈልገውም። በቃ አለቀ። እሱም እንደማይፈልገኛ ያቀለው እኔ አልፈልገውም። ምንም አይደለም። በቃ ምን ያክል ራሴን እንደቀየርኩ እኔ አሳያችኋለሁ። አንተንም አሳያሃለሁ። በቃ አለቀ። ለዛቻ ምናምን አይደለም ነው ለዛቻ አይደለም። አይደለም፣ ዛቻ አይደለም። ምክንያቱም ለፍቅር ብዬ ብዙ ነገር ለምኛዋለሁ እስከ ጠግጃ አለው። በቃ እኔ ኢቨን እርጉዝ አልነበርኩም፣ ግን ለእሱ በቃ እሱ ላለማጣት እሱና አፍቄው በቃ ባገኘው በሚል ነው እንደዚህ አይነት ዋሽቼ ምናምን ግን እሱን እንኳን አልተረዳኝም ምንም ነገር ሊረዳኝ አልቻለም እና ለማንኛውም ጨርሻለሁ እናንተን አመሰግናለሁ አንቺንም ይቅርታሽን ተቀብያለሁ ከዚህ በኋላ ግን አጠገብ አልደርስም አጠገብ አትድረስ ጨርሻለሁ ድጋሚ የማይደገመኝ ይቅርታ ማለት ነው። ከዚህ በፊት ይቅርታ ተባብለን ነበር። ዛሬ ድጋሚ ይቅርታ እየተባባልን ያለ ነው እና ይሄ ለአንዴና ለመጨረሻ ጊዜ በቃ ያው አሁን አንተም እናም በተመሳሳይ ልዩ ነው። በጣም ከልቢ በጣም ጎድቼሻለሁ፣ አውቃለሁ። ከዚህ በፊት ያሳለፍናቸው ነገሮች አሳልፈናል። እናምን እና አሁንም በድጋሚ ይቅርታ። ዛሬም እዚህ ጋር በብርድ ቁመሽ ለእኔ ስትይ ነው ይሄን ሁሉ ነገር እያደረግሽ ያለሽው። በጣም ከልቢ አንቺንም በጣም ይቅርታ አከብርሻ ተቃቀም ቅርታለስ ሆነብን ትዝታ ብዙ አሳለፍን ነገር አርገሻል፣ የሚገባሽን ነገር በሙሉ አርገሻል። እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ ስለሁሉ ነገር። ተረጋጋ። አመሰግናለሁ ስለነበረ ልሂድ። በቅር ሁላችሁንም አከብራችኋለሁ። የሆነ ኢጎ ላይ ስላሉ ነው ብይ ነው። ነገ የሚዋደድ ሰው አይለያይም። የእውነት የሚዋደዱ ከሆነ አይለያዩም ብይ ነው። አንድ ሰው መጋጨት ያለ ነው፣ መጣላት ያለ ነው፣ መታረቅም ያለ ነው። እንኳን ሰውና ሰው ብረትና ብረት ይጋጫል። እነሱ እውነት እንዳለው ብሎ ለሚዋደዱ ከሆነ ፍቅር ካላቸው እግዚአብሔር ከፈቀደላቸው ሁለቱም ይታረቃል። ነገር ግን ስጋ ሁለቱም መልከኝነት ይዟቸዋል። ልዑል ደግሞ ረብቷል እሱ ከዚችኛው ከበፊት ፍቅረኛው ጋር ከጨረሰ ይህን ያክል ጎዳና መሄድ የለበትም ብዬ ነበር ማስበው። ሌላው ነገር ደግሞ ልዑልም በዛም ሰዓት ተረጋግተው መፍታት እየቻለ አሁን መጨረሻው ላይ እንትን ማለታቸው ነው። ለማንኛውም ሁሉም ነገር የሆነው ለበጎ ነው፣ ሁሉም ነገር የሆነው ለመልካም ነው ብዬ ነው ማስበው። ምክንያቱም እውነቱን ነግረዋታል። እንግዲህ ሄዱ ማስባበት እሱ ማስበበት ይገናኙና ይታረቃሉ ብዬ ተስፋ አደርጋለሁ። ነገር ግን ትላንትና እንደዛ ማድረግ የለበትም ነበረ። እውነቱን እዛው ተነጋግረው እዛው መታረቅ ነበረባቸው፣ ትላንትና ማለት ነው። ይህን ያክል መሄድ የለበትም። እንግዲህ ልዑልም እናንተ ታርቃችሁ ፍቅር ሆኖ እንጂ እኔ ከህይወታችሁ ወጣቶች ይ ለም እያለ ነው። እንግዲህ ሄሉ ፈጣሪ ከአንቺ ጋር ይሁን። ወይ ፍቅር ካለው እግዚአብሔር ፍልሆ ካለው ካላችሁን ፍቅር ኖሮ እግዚአብሔር ከፈቀደ ሁሉም ነገር ይሆናል ብዬ ተስፋ አድርጋለሁ። እንደ እግዚአብሔር ፍቃድ ማለት ሰው እንዳለው ሳይሆን እንደ ፈጣሪ ፍቃድ ነው። ምንም ነገር፣ ይህም ነገር የተሆነው በሱ ፍቃድ ስለሆነ ይሆናል የተባለው ከእግዚአብሔር ውጭ መቼም እንትን አይሉም ማለት ነው እና ትላንትና